አርበኛው ፋኖ መሳፍንት ተስፉ ምን ገጠማቸው? ምንድነው? ሰሞኑን ምን አይነት ሀዘን ውስጥ ናቸው? ሰላም ጤና ይስጥልን ስጥልን። ውድ የቻና ላይ ተከታታዮች ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ያንስ ያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታዳምጡኝ በትህትና ጠይቃለሁም በሰሜኑ ጦርነት ወቅት በተለይ ኢትዮጵያ በታሪክ አይታ የማታውቀው ውጊያ፣ የእርስ በርስ ግጭት ከፍተኛ እልቂት ይዞ መጣ። በሚሊዮኖች የሚቆጠሩት ኢትዮጵያኖች ያለቁበት ወቅት ነበረ። ወደ መቀመጫ መጥቶ ነገሮቹ በስተካከሉ በሰዓቱ ዛሬ የኢኮኖሚ ችግር እና ብዙ ነገሮች ባልተደረገ ነበረ። በማለትም ነው በርካቶቹም እየገለጹ ያሉት። እኛ ሀገር የተለመደው በጣም በሚያሳዝን ሁኔታ ሰው የሰው አምሳል እንጂ የያዘው አብዛኞቹ፣ በጣም በሚያሳዝን ሁኔታ ፖለቲከኞቹ ችግር በደንብ ማሰብ ማገናዘብ አይቻልም። በተለይ እንደ አፍሪካም እንደ ኤስያም እንዳላደጉት ሀገራት ማለትም አጠቃላይ ሙስና ላይ የተዘፈቁ ሙስናቸውን ለመሸፋፈን ወደ ጦርነት የሚያምሩበት ነገር የበርካታ ሰባ የድሃ ልጆችን ስር ያለውን ማህበረሰብ ነገሮችን ከድጡ ወደ ማጡ ነበር ያደረገው። ታዲያስ የእርስ በርስ ግጭት ከፍተኛ እልጌትና ውድመትን መጠን ይዞ መጥቷል። በሰሜን ጦርነት ወቅት የኢትዮጵያ ሉዓላዊነት በማለት በዋናነት እንግዲህ አንዱ ከተነሱት ሰዎች መካከል በማህበራዊ ሚዲያ ላይ ብቅ በማለት በርካታ ኢትዮጵያኖችን ያስደመሙት ልክ እንደ ጣሊያን አርበኛ ትክክለኛ አርበኛ አየን በማለትም ለሳቸው ያላቸውን ክብርና አክብሮት፣ አብዛኞቹ ፍቅርን የገለጹበት አንዱ አርበኛው መሳፍንት ተስፉ ነበር። እድሜ ሳይበግራቸው ለሀገር ይዘምታለሁ በማለት በዱር በጫካ እያደሩ ሲዋጉ ነበር ይህ ብቻ አላበቃም ልጃቸውን ይዞ ነበር የዘመቱት በሰዓቱ እንግዲህ የኢትዮጵያ ሉዓላዊነት ተብሎ እርስ በርስ እንግዲህ የተነሳው የፖለቲካ ቅስቀሳ የእርስ በርስ ግጭት ከፍተኛ ነበር እልቂቱም እንደዛው ነበር በሚሊዮን የሚቆጠር ኢትዮጵያዊ በትግራይ ወገንም በመከላከያ ሰራዊትም እንደ ቅጠል ረገፈ እናቶች ተደፈሩ ሴት ልጆች ተደፈሩ በጣም በሚያሳዝን ሁኔታ ተገደሉ በግፍ አካለ ጎደሎ ሆኑ በርካቶቹ በየዱሩ አስክሬናቸው አለቀ በጣም በሚያሳዝን ሁኔታ እንደ ቅጠል የረገፉበት ታሪካዊ ውድቀትና ከፍተኛ ውጊያ እስከ ዛሬ በኢትዮጵያ ታሪክ ተደምጦም ተሰምቶም አይታወቅም። በሰዓቱ እንግዲህ ከዚህ በፊት በውጊያ ሜዳ እንዳደጉ የሚነገርላቸው አርበኛው መሳፍንት ተስፉ በማለትም ነው በርካቶቹም እየገለጹ ያሉት። አርበኛው የሚለው ድሮ በአፈ ታሪክ ነው ሰው የሚያውቀው ግን በአካል አርበኛው ስባል እሳቸውን በርካታ ቁጥር ኢትዮጵያኖች በማየታቸው በጣም ደስ እንዳላቸው ጀምርም፣ በጣም ሰወዷቸው እንደነበር የሀገር ያላቸው ፍቅር ደግሞ ከፍተኛ እንደነበረ ጭምርም ነው። ትውልዳቸውም እድገታቸውም ወደ ጎንደር እንደሆነ የሚነገሩት አርበኛው መሳፍንት ተስፉ ሰሞኑን እየገጠማቸው ከባድ ሀዘን አለ። ምንድን ነው? ልጃቸውን በጣም በሚያሳዝን ሁኔታ አጥተዋል። ልጃቸው ፋኖ ጌትነት ይባላል። የፋኖ አዛዥ ነበር ጭምርም ባልተጠበቀ ጊዜና ሰዓት ውጊያ ሜዳ ላይ ሞቷል። የትኛው ውጊያ ሜዳ ላይ ነው የሞተው? እንደምታወቀው ከፕሪቶሪያ ስምምነት በኋላ በጣም በሚያሳዝን ሁኔታ ነገሮቹ ከፋኖ ጋር ነበር ውጊያው። ትናንትና ከመንግስት ወታደር ጋር አብሮ በመሆን ውጊያ ላይ የተሰለፈው ፋኖ በማግስቱ ደግሞ ፖለቲካ ቁማር ነው እንደሚባለው በጣም በሚያሳዝንና በሚያሳፍር መልኩ በማለትም ነው በርካቶቹ ሀሳባቸውን ይገልጹት። ምክንያቱም ደግሞ በማግስቱ እንዲህ እርስ በርስ ይዋጋሉ የሚለው ነገር ፖለቲካ በጣም ቁማር እንደሆነ ልታወቅ ይገባል በማለት ነው። ስር ያለው የድሃ ልጅ እንደ ቅጠል ረገፈ ፋኖም ጥያቄ ያለኝ ያልተመለሰ በማለትም በማግስቱ ነበረ ወደ ትጥቅ ትግልም የገቡት። በዛ ላይ የአማራ ክልል ፕሬዚዳንት ውስጥ ከፍተኛ ሹማምንት ቅርበት ያላቸውም እንግዲህ በዚሁ ወደ ደብረ ብርሃን መገደላቸውም የምታወስም ነው። ፋኖም እኔንኝ እርምጃ የወስድኩት በማለት ተጠያቂነቱን ራሱ ላይ ማድረጉም የምታወቅ ነው። ታዲያ በዚህ ውጊያ ላይ እንግዲህ ወንድማማች ውጊያ ዳግም እርስ በርስ አማራ ክልል አንዴ ጋባ አንዴ ደግሞ ሞቅ እያለ በጣም በሚያሳዝን ሁኔታ እርስ በርስ ውጊያ በቀጠለበት ሰዓት ከፍተኛ ውድመት በስህተት ደግሞ ጥቃት ሲደርስም ንጹሃን ሲያልቁ በብራሪ ጥይት ምናልባት በጣም በሚያሳዝን ሁኔታ ባየሩ ጥቃት አንዳንዴ ንጹሃን የሚያልቁበት ሁኔታ ተፈጥሯል። ሆን በተደጋጋሚ የሰብአዊ መብት ድርጅትም አቤት አቤት ስል ነበረ። በጣም አሳዛኝና ለብሰባሪ መረጃዎች ከወደ አማራ ክልል ስስሙም ተስተውሏል ታዲያስ ዘመቻውን በቅርቡ እንግዲህ ያደረገው የእሳቸው የአርበኛ መሳፍንት ተስፉ ልጅ ፋኖ ጌትነት የፋኖ አዛዥ ና አሰልጣኝ እንደነበረ ጭምርም በቅርቡ ህይወቱ አልፏል የሚባሉት መረጃዎች ናቸው የወጡት በአሁኑ ሰዓት እሳቸውም ከፍተኛ ሀዘን ውስጥ እንደሚገኙ ጭምርም የአደባባይ መረጃዎች ና ልብ ስብራት ልጅን የሚያክል ነገር ማጣት ከባድ ነው ለዚሁ ደግሞ ዞሮ ዞሮ ወደ መቀመጫ ለሚመጣው ጉዳይ የእርስ በር ስልጌት መቀመጫ ባይመጣ ራሱ እንኳን በሰላማዊ መንገድ ነገሮችን ለመፍታት መሞከሉ ጥሩ ነው እንደ ሀገር ሀፍ ሞዛ አያዋጣም ለመከላከያ ሰራዊትም ሆነ ለፋን ነው በማለትም ነው በርካቶቹም የገለጹ ሉ ምክንያቱም በሁለቱም በኩል ውድመት ነው እየተካሄደ ያለው። ምናልባት ሁለት መከላከያ ሞቶ ሁለት መቶ ፋኖ ነው በገደል ምን ዋጋ አለው? ምክንያቱም በሁለቱም በኩል ገዛራ አለ ማለት ነው። ስለዚህ ትርፍ በሌለው ጉዳይ ላይ ውጊያ እንደማያስፈልግበት ስለጠነ መንገድ መች ነው? በሀገር በኢትዮጵያዊነት በአንድነት መንፈስ መች ነው በሰላም መንፈስ የምንነጋገረው የምንወያየው፣ ለሀገራችን ልማት በአንድነት ና በህብረት የምንቆመው? በማለትም በርካቶቹ ባዘን እየገለጹ ናቸው። እስከ መቼ ነው ሀገሪቷ የእርስ በርስ ውጊያና የግጭት ቀጠ የምትሆነው በፍቅርና በሰላማዊ መንገድ ወደ ልማት የምንገባበት አንድነትን ፍቅርን የምንሰፍግበት ጊዜ መቼ ነው? በማለትም ነው ልማት ሲኖር የእርስ በርስ መነጋገር ሰው በስራ ቢዚ ሲሆን ወደ ውጊያ ላይገባ ይችላል። ምክንያቱም ለውጊያ ወሬም ጊዜ እንደሌለው ጀምርም በርካቶቹ ሀሳባቸውን ሲያጋሩም ተስተውሏል። እንግዲህ አጠቃላይ በማስመልከትም በአማራ ክልል ከሰሜኑ ጦርነት መልስ እስካሁን ድረስ ያልተረጋጋ ክልል ቢኖር ውጊያው እንደቀጠለ የምነገረትለት ወይም ከፊል የተግሱ ልውውጥ ያለበት በጣም በሚያሳዝን ሁኔታ በዚህ ውጊያ ውድማ ላይ የሰላም ችግር፣ የጸጥታ ችግር፣ የተለያዩ አመራሮች ሲገደሉም ተስተውሏል። እርስ በርስ እንግዲህ የነበረው ግጭት ከባድ እንደነበረ አዛዦች፣ የጸጥታ ኃይሎች፣ የተለያዩ ይልቁን በቅርቡ ራሱ ሌላዊ ቅርና ዚህ ደብረ ሲና አካባቢ አዛዥ የነበሩት መገደላቸው የሚታወስ ነው። ስለዚህ እርስ በርስ በቀል በቀልን የወለደ እርስ በርስ እልቂት ነው። አባትና ልጅ ራሱ አንዱ የመንግስት ጥታ ፖሊስ አባል፣ አንዱ ፋኖ አባል በመከላከል የገዛ አባቱ ላይ የተኮሰበት ሁኔታ የተፈጠረበትም ነው። ስለዚህ ከባድ ነው። ፖለቲካ ከባድ ነው። ቁማር ነው። በጣም በሚያሳዝን ሁኔታ ይህ ደግሞ ከባድ እንደሆነ ጨመረ። ትናንትና የሰሜኑ ጦርነትን አይተን መማር ነበረብን። ዳግም ደግሞ ወደ ጦርነት መግባት የሌለ እልቂትና የሌለ ጥፋት ይዞ እየመጣ ነው በማለትም በርካቶቹም ሀሳባቸው ሁሉን እያጋሩ ነው የሚገኙ። ጭምርም ጦርነት መቆም አለበት እንደ ሀገር የእርስ በርስ እልቂትና ውድመት የትም እንደማያደርስም መገዳደሉና መሞት ጥሩ እንዳልሆነ ጭምርም የእርስ በርስ እልቂት የትም እንደማያደርስ ጭምርም በርካቶቹ ሐዘናቸውን በከፍተኛ ልብ ስብራት ውስጥ ሆኖ ሲገልጹም ተስተውሏል። ኢትዮጵያ እስከ መቼ ነው የእርስ በርስ ግጭትና እልቂት ውስጥ የምትቀጥለው? ሰላማዊ ነገር ያስፈልጋታል። ልማት ነው የሚያስፈልጋት። በአሁኑ ሰዓት ዜጎች በከፍተኛ ሁኔታ ስደት ላይ እንደሚገኙ ጭምርም ነው። ምክንያቱም የስደቱ ዋነኛው መንስኤ ጦርነት እንደሆነና ከጦርነት በኋላ በርካታ ቁጥር ያላቸው ኢትዮጵያኖች ሲሰደዱም ተስተውሏል። የመን ድንበር አካባቢ ብቻ በብዛት በርካታ ቁጥር ያላቸው ኢትዮጵያኖች ከህዝብ ቁጥር በልጠዋል፣ በማለትም ስጋትን እንደፈጠረባቸው ጭምርም ነው። ሌት ከቀን ማለትም ነው። ይህ ደግሞ ነገሮችን ከዴት ወደ ማጡ እያባባሰ ነው። በማለትም ሀሳባቸውን እየገለጹ ያሉት እንግዲህ አሉ ማለትም ነው። ነገሮችን እስኪ በሰለጠነ መንገድ እንወያይ፣ እንፍታታ፣ እንፍታ። ስለዚህ ምክንያቱም የበላይነት ማሰብ እኔ የበላይ ነኝ፣ ውጊያ ላይ አልችልም፣ ማንም አይችለኝም፣ አልቻለም የሚሉት አመለካከቶችን መቅረት አለባቸው። የአፈሙዝ የጡንቻ ጉዳይ ማብቃት አለበት። ከወያኔ በላይ አፈሙዝና ጡንቻ ጉዳይ በማዕከላዊ ደረጃ ከእጁ ስልጣን ይወጣል ብለው ማንም አላሰበም። ስለዚህ እንደ ሀገር ያለው ውጊያ መቆም አለበት። ጡን አያዋጣም። ወያኔ በላይ እየታጠቀና እስከ አፍንጫ የነበረው ሰራዊት ያለው አልነበረም። እንደ ማዕከላዊ ደረጃ ሰራዊቱ፣ ወታደሩ፣ ጦሩ ሁሉ የሱ ነበረ። ባልተጠበቀ ጊዜና ሰዓት ነው የከዳው። የት እንደገባም አይታወቅም። ሀይሉ ባለበት ሆኖ ነው ወያኔ ስልጣኑን የለቀቀው። ስለዚህ በዚሁ ልክ እንደዚህ ጦርነት፣ እልቂት፣ እርስ በርስ እየትም አያደርስም። ስልጣንም ባለስልጣን የሚሆን ስር ያለው በሽምቅም በተለያዩ ነገሮች የሚዋጉት ቡድኖች ነገሮችን በመነጋገርና በመወያየት እንደ ጊዜው መፍታት አለባቸው። ህዝቡ ደግሞ ዝም እንደምለው አይደለም፣ ስነሳም ከባድ ነው። ስለዚህ ታጣቂ ቡድንም ይሆን ማዕከላዊ መንግስትም ይሆን በመነጋገርና በመወያየት ወደ ሰላማዊ መንገድ ማምጣት ነው። ይኸው በዚሁ ጦርነት እንግዲህ ግሳራ ነው እየተሰማ ያለው። መከላከያ ሰራዊትም ፋኖም ሲሞት ነው የምሰማው። ስለዚህ ይህን ነገር የእርስ በርስ ግጭቶችን በማቆም ወደ ሰላማዊ መንገድ ማምጣት፣ ነገሮችን በመወያየት መፍታት፣ የቅሬ አመለካከቶችን መተው፣ የጋራ የጋራ አንድነት በህብረት የማደግ ነገር በሰላማዊ በኢትዮጵያዊነት መንፈስ የኔ ብቻ የምል ነገር ይቅር። ሰው ወደ ልማት ይግባ፣ ወደ ልማት የስራ ዕድሎች ይመቻቸው። ወጣቶች እየስሮ ከሀገር ለቆ ከሞቶ ሄዶ የተለያዩ ቦታ ኃይል ከሚያገለግሉ ሲው በሀገራቸው ይስሩ፣ ይቀየሩ፣ ይለወጡ። ለምን እስከ መቼ ነው አፍሪካ እንደ ሀገርም መርገም የሆነበት ሀብት ኖሯት እርስ በርስ ግን ተረጋግታ ሀብቷን በአግባቡ ሰርታ መብላት የባልቻለች ሀገር በማለት በርካቶቹም። ስለዚህ እንደዚህ አይነት የጦርነት ሀሳቦችን የሚቀሰቀሱ ሰዎች ልጠየቁም ይገባል በማለትም ነው በርካቶቹም እየገለጹ ያሉት። ቁማር ነው ፖለቲካ፣ የድሃ ልጆችን እየፈጀ ነው ስር ያሉት አሁን በጣም በሚያሳዝን ሁኔታ እንደ ቅጠል እየረገፉ ስለሆነ ይህ ይስተካከል ይገባል። አጠቃላይ ያን በማስ ተመልከተም ነው እለታዊ መረጃዎችን የአርበኛው መሳፍንት ተስፉ ልጅ ጌትነት መሳፍንት ህይወቱ ማለፉ ተሰምቷል። በጦር ሜዳ ላይ ሆኖ ህይወቱ አልፏል የሚባሉት ነገሮች ናቸው መረጃዎች የወጡት አብሬያቸው ቆየት የሚገኝ ከሚጌታ ቦረንፎ ለሲቁም ነገር ዘል ቻናል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግም ላለሰሙት እንድዳረስ ያድርጉ። በወቅታዊ ነት አጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።